ራስታ ማን ሆነናል። ልደረጃው ነው? ምን ትላላችሁ? ኮሜንት ላይ አስቀምጡ። ድሬድ ላርገ ኦር ሬድ ላርገ? እዚህ ጋር ሳሚ እየሰራ ነው። እዚህ ጋር ሴንተር የሾልደር ህመማዋን የምትላቸው ነገር አለን። ሾልደር ፔን በጣም ከባድ ነው። በስፖርት ነው የመጣብህ። ኮንዲሽነር አንበሳ ሳሚን አይላል። ሂድ ከሰው ሲቀበል እያየኝ፣ እሱ እኮ ቦርሳ ውስጥ አለ፣ ሌላ ቦርሳ ውስጥ አለ እኮ ይለኛል። ቀልዱ ቀልድ ነው። ስትሬች ማድረጋችሁ እንዳትረሱ።

1,

ማዳ ዳ ስ ራንደም ዴይ ነው። ስለዚህ ቸስት ዝም ብለህ ፑሽ ዴይ ነው። ራንደም ዴይ ፍራይ ዴይ ነው። ቺል የምናደርግበት ዴይ ነው። ሳውና እንገባለን፣ ስቲም እንገባለን፣ ቺል እናደርጋለን። ግባ። ዌይቱ ተመችቶሃል? ይጨምረው

እስኪ ይቺን ደግሞ እና ዳ ቸስ ቫሪኤሽን እንገባለን። እዚህ ጋ ስትመጡ እጃችሁ እንደዚህ ገልብጦት፣ እንደዚህ ሲያው፣ እንደዚህ መዳፋችሁ ለማገናኘት ሰው እንዳልኳችሁ ነው አላማው፣ እንዲህ ብሎ ሜል ሳይሆን ጤነኛ መሆን ነው። አእምሮ መታየት ነው። ጤናማ መሆን ነው። ልብስ ስንለብስ ቆንጆ መሆን ነው። ዳትሴት ጋይስ፣ ስንደቂቃ ትኒ ሚኒትስ ፈስቷል። ልጅ ስቲል ማስተር እዛ ጋር ካፍ እያየ ነው። ካፍ እያየ ነው። እስካንታና ይባላል ይሄ ካፍ እስካንቱና ይባላል። ኳስ ተጫዋቾቻችን ይሄ ቢኖራቸው ማመድ ሳላን አይደለም እንትን ያቆሙ ነበረ። ዛፍ ራንደም ዴይ አደጂም እንግዲህ ያው ከስፓ በኋላ ከስፒ በኋላ ዝም ብለን ስቲም ሳውና ነገር አድርገናል፣ ጨርሰናል። እንግዲህ ያው ቺሊን ቺላክስ እያደረግን ነው። ስለዚህ ራንደም ዴይ በፍራይዴይ ቀን ራንደም ዴይ አደጂም ብለናል። የዛሬው ተምብሊን። ስለዚህ መቻቹ ፒስ አውት ኔክስት ታይም ላይ በሌላ ቪዲዮ እንገናኛለን። ሜክ ሹር ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ኤኒ ጥያቄ የሚመለስላችሁ ማውራት የምትፈልጉት መጠይቅ የምትፈልጉት ጥያቄ ኤኒ ካይንድ ኦፍ ጥያቄ ካለ ኮሜንት ሴክሽኑ የእናንተ ነው፣ ፍሪ ነው። እዛ ላይ ገብታችሁ አድርጉ። ኢንስታግራም ላይ ኤኒ ቲክቶክ ላይ ኤኒ ዋትሳፕ ላይ ኤኒ ሁሉም ላይ ኤኒ ብላችሁ ከገባችሁ ሄኒ ታገኙታላችሁ። ፔይስ አውት